በሰሙነ ሕማማት ሳምንት ዕለተ ሐሙስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ በብዙ ስያሜ እንደሚጠራ የእምነቱ አባቶች ያስረዳሉ። ዕለቱም ኢየሱስ ክርስቶስ ለሰው ልጆች ትህትና ያሳየበት ስለመሆኑ የሃይማኖቱ አስተምሮት ያስረዳል። ባልደረባችን ፊኒክስ ሀይሎም ዕለቱን አስመልክታ በደሴ ደብረ ቤቴል ቅዱስ ሥላሴና ቅዱስ ገብርኤል ካቴድራል መምህር ከሆኑት መንክር ተስፋዬ ጋር ቆይታ አድርጋ ተከታዩን ዘገባ ይዛለች። አብረን ንከታተል። በሰሙነ ሕማማት በኦርቶዶክስ ተዋህዶ ሃይማኖት ተከታዮች ዘንድ የተለያዩ ሃይማኖታዊ ስነ ስርዓቶች ይከናወናሉ። በሰሙነ ሕማማት እያንዳንዱ ቀናቶች የየራሳቸው ትርጉም ያላቸው ሲሆን ዕለተ ሐሙስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ በብዙ ስያሜ እንደሚጠራም የእምነቱ አባቶች ያስረዳሉ። ከአሚኮ ጋር ቆይታ የነበራቸው የደሴ ደብረ ቤቴል ቅድስተ ሥላሴና ቅዱስ ገብርኤል ካቴድራል መምህር መንክር ተስፋዬ ጸሎተ ሐሙስ በርካታ ስያሜዎች እንዳሉት ይገልጻሉ። መድኃኒታችን ኢየሱስ ክርስቶስ የጸሎትን በተግባር ያሳየበት ቀን ነው። መጀመሪያ ቅዱስ ስጋው ህብስቱ ተለውጦ ወደ ስጋ መለኮት፣ ወይኑ ተለውጦ ወደ ደመ መለኮት ደቀ መዛሙርቶቹን ለማቁረብ አመስግኖ ሰጣቸው ይላል እና ጸሎት ያደረገበት ነው። ሁለተኛ ምሽት ላይ በደብረ ዘይት እየሰገደ ላቡ እንደ ደም ጠብታ እስከሚሆን ድረስ እየሰገደ ጸሎትን ለደቀ መዛሙርቱ በተግባር ያሳየበት ስለሆነ ጸሎተ ሐሙስ ይባላል። ሁለተኛ ህጽበተ እግር ተብሎ ይጠራል። ህጽበተ እግር የሚባለውም አምላክ ሲሆን የደቀ መዛሙርቶቹን እግር በፍጹም ትህትና ስላጠበ ህጽበተ እግር እየተባለ ይጠራል። በዚህች ዕለት ኢየሱስ ክርስቶስ ትህትናን፣ ፍቅርን፣ መታዘዝን እንዲሁም ዝቅ ማለትን ያስተማረበት ቀን ስለመሆኑም መምህሩ ይናገራሉ። ስያሜ የሚያገኘው ዕለቱ ካከናወናቸው ተግባራት ነው። ጸሎትን ጸልዮ ለደቀ መዛሙርቱ እንዲጸልዩ አርያነትን አሳይቷል። ህጽበተ እግርንም ስንመለከት ደቀ መዛሙርቶቹን እግር አጥቦ እኔ የታችሁና መመራችሁ ሲሆን እግራችሁን ካጠብኳችሁ እናንተም የሌሎቹን እግር ልታጥቡ ይገባችኋል፣ በማለት አራያነትን አሳይቷል ማለት ነው። እግር በማጠብ ሌላው ምእመናን በዚህ ዕለት ቅዱስ ስጋውን ክቡር ደሙን እንዲቀበሉ ቀድሞ ቀደም ሲል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና እያለ ሲያስተምር ነበር። በቃል ያንን በቃል ያስተማረውን በተግባር ያሳየበት ነው ማለት ነው። የእምነቱ ተከታዮች ጸሎት ሐሙሱን ሲያከብሩ እርስ በእርስ በመዋደድ እና ትህትናን በመላበስ ሊሆን እንደሚገባም ነው መምህሩ ያሳሰቡት። በምናገለግለው አገልግሎት በምንሰራው ስራ ሁሉ ትህትናን እንድንማር በለው መልኩ ጸሎት እንድናደርግ ምእመናን ጸሎት እንዲያደርጉ በተለይም ዛሬ ወቅቱ አስቸጋሪ ነውና ይህንን የፈተና ወቅት መቦት አወጣት የሚቻለው በጾምና በጸሎት መሆኑን በመረዳት መጸሎት ያስፈልጋል። ጸሎት ለክርስቲያን እስትንፋስ ነው። እስትንፋስ ደግሞ የማያቋረጥ ሂደት ነው። ስንፋሱ ካቋረጠ ሰው ሞተ እንደሚባል ሁሉ የማይጸልይ ክርስቲያንም እንደዛ ነው የሚሆነው ማለት ነው። ስለዚህ በእሳትና በውሃ መካከል ማለፍ የሚቻለው በጸሎት መሆኑን በመረዳት መጸለይ። ሌላው ንስሐ ገብቶ ቅዱስ ስጋውን ክቡር ደሙን መቀበል በዕለተ ሐሙስ ብቻ ሳይሆን በሁልጊዜም ቢሆን ንስሐ እየገቡ ስጋው ደሙን መቀበል፣ በዓሉን ደግሞ በሰላምና በጤና በፍቅር ማክበር። ከሁሉም በላይ መድኃኒታችን ኢየሱስ ክርስቶስ ፍቅሩን የገለጠው በሞት ነውና እሱ እንደወደደን እኛ እርስ በርሳችን እንድንዋደድ የሚል መልእክት አስተላልፋለሁ።